አመሰግናለሁ ኃይለ ኢየሱስ በዛሬው ሁለት የሰላም ሚኒስቴር የዘጠኝ ወራት እቅድ አፈጻጸም በቀረበበት ወቅት የተነሱ ዋና ዋና ጉዳዮች ነበሩ። እነዚህ ጉዳዮች በቅድሚያም ዘላቂ ሰላምን ለማስፈን እንደዚሁም ደግሞ ቅድመ ግጭቶችን የመከላከል፣ በመንግስታት መካከልና በክልሎች መካከል ያሉ ግንኙነቶችን ማጠናከር፣ የበጎ ፈቃድ አገልግሎቶች በዋናነት ከተነሱ ጉዳዮች መካከል ናቸው። ከነዚህ ውስጥ ደግሞ ወደኛ ልንመለከት የወደር ነው፣ የቅድመ ግጭት አፈታት ዘዴዎችን በሚመለከት ቅድሚያ ሊሰሩ የሚገቡ ተግባራትን በሚመለከት በዋናነት የሰላም ሚኒስትሩ መሀመድ እድሪስ ለቋሚ ኮሚቴው ባቀረቡበት ሪፖርት ተጠቃሽ ያደረጉ ሀሳቦችን ወደ ተመልካቾቻችን የምናጋራ ይሆናል። እንግዲህ በኢትዮጵያ በተለያዩ አካባቢዎች የሚከሰቱ ግጭቶችን ለመፍታት ቅድመ መከላከል ስራዎችን መስራት ይቻል ዘንድ በቴክኖሎጂ የታገዘ ስራዎችን ማከናወን እንደሚገባ የሰላም ሚኒስትሩ አንስቷል። ይህንንም ለማድረግ የሚያስችል ሰነድ እየተዘጋጀ ስለመሆኑ ነው ያነሱት። እንግዲህ ባለፉት ዘጠኝ ወራት በተከናወኑ ተግባራት በተለያዩ አካባቢ የሚታዩ ግጭቶችን ለመፍታት ክልሎችን ከክልሎች እንደዚሁም ደግሞ ማህበረሰቡ የሚያደርሱ ጥቆማዎችን መሰረት በማድረግ የግጭት አፈታት ተግባራት መከናወናቸውን አንስተዋል። በተለይም በአምስት ክልሎች የዚህ የግጭት አፈታት የመረጃ ቋት ማዕከልን ለመክፈት ታስቦ በአራት ክልሎች ተፈጻሚ ማድረግ የተቻለበት ስለመሆኑም የተነሳ ነው። እንግዲህ ባለፉት ጊዜያትም በዘጠኝ ወራት ከታዩ መሻሻሎች መካከል በተለይም በሶማሌና በአፋር ሕዝቦች መካከል የነበሩ ግጭቶችን በሰላም መንገድ በዘላቂነት ለመፍታት የተሄደበት ርቀትም በዋናነት የተነሳበት ነው በሪፖርቱ ከዚህም ባሻገር በደቡብ ምዕራብ ኢትዮጵያ ያሉ ግጭቶች አሉ፣ ከጋምቤላ ክልል ጋር እነዚህን ለመፍታት እንደዚሁም ደግሞ በ ማዕከላዊ ኢትዮጵያ ክልል በመስቃንና በማረቆ ህዝቦች መካከል ያሉ ግጭቶችን ለመፍታት የሰላም ሚኒስቴር ከፍተኛ ጥረቶች ማከናወኑና እነዚህም ደግሞ የሰላም ሂደቶችን በሚያግዝ መልኩ መፈጸማቸውን ባለፉት ዘጠኝ ወራት ከተመላከቱ ሪፖርቶች መካከል ሆነው ተነስተዋል ማለት ነው። እነዚህን ጉዳዮች በማከናወን ሂደት ውስጥ ደግሞ በዘላቂነት ሰላምን ለመገንባት እንደዚሁም ደግሞ ቅድመ ግጭቶችን ለመከላከል ያስችል ዘንድ በቴክኖሎጂ የተደገፉ አገልግሎቶችን መስጠት እንዲቻል የሰላም ሚኒስቴር መረጃ ዳታ፣ አሊያም ደግሞ ሰነዶችን ማዘጋጀት፣ አገልግሎቶችን ማዘጋጀት የሰላም ሚኒስትሩ በዚሁ ጊዜ ያብራሩት። ይህን ለማስቻል ደግሞ ከተቋማት ጋር በትብብር እየተከናወነ ስለመሆኑ አንስተዋል። ሌሎች ጉዳዮችም ሲነሱ የነበሩት በዋናነት በዘላቂነት ሰላምን ለመገንባት እንዲቻል ማህበረሰብ ተኮር የሆኑ የውይይት መርሃ ግብሮች የሚከናወኑ ስለመሆኑም አንስተዋል። ባለፉት በዚህ ዓመት ማለት ነው 25 ሚሊዮን ዜጎችን ለማወያየት አስቦ ወደ 17 ሚሊዮን ዜጎች ባለፉት ዘጠኝ ወራት ወደ ውይይት መምጣታቸውና በየአካባቢ የአካባቢ ምክክር ሀሳቦች መነሳታቸውንም ነው በዚሁ ጊዜ በሪፖርቱ የተመላከተው። ከዚህም ባሻገር ኢትዮጵያ ሄደችበት ያለችውን የገዢ ትርክትን ለማስረጽ በሚቻልበት ሁኔታ ላይ የተለያዩ ምሁራን የከፍተኛ ትምህርት ተቋማትን በማወያየት ጭምር የገዢ ትርክት ሀሳቦችን የማስረት ስራዎችም በሰላም ሚኒስቴር በኩል እየተከናወነ ስለመሆኑም ተነስቷል። ቅድም በመግቢያ ላይ እንደገለጹ ከአምስቱ ዋና ዋና ጉዳዮች መካከል የበጎ ፈቃድ አገልግሎቶች ውስጥ ተጠቃሽ ናቸው። እንግዲህ በዘንድሮ አመት በቅርቡ 13ተኛው ዙር የበጎ ፈቃድ አገልግሎት ስልጠና እንደሚጀምርና ባለፉት ጊዜያት በ12 ዙር ወደ 70 ሺህ ወጣቶችን መሰልጠን እንደቻሉና ይህንንም ኢትዮጵያውያን በጋራ በትስስር በበጎ ፈቃድ ሀገራቸውን ማሳደግ የሚችሉበትን አቅም መፍጠር የሚቻልበት ሁኔታ ላይ የሰላም ሚኒስቴር በጎ የሚባል ተግባር ማከናወኑ በዚሁ ጊዜ ተነስቷል ማለት ነው። እንዳጠቃላይ ስንመለከተው በሪፖርቶቹም የሰላም ሚኒስቴር በኢትዮጵያ የሚታዩ ግጭቶችን እንደዚሁም ደግሞ አለመግባባቶችንና ና ዘላቂ የሆኑ ሰላሞችን ለመገንባት በሚያስችል መልኩ ከተቋማት ጋር በተለይም ከጸጥታ ተቋማትና አካላት ጋር በቅንጅትና በትብብር እየሰራ ስለመሆኑ ተነስቷል። እንግዲህ ዘጠነኛው ወር አፈጻጸም ያጠቃለላ የዘጠኝ ወራት አፈጻጸም እቅዱ በአሁኑ ሰዓት በውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በኩል ግምገማ እየተደረገበት ነው። ጥያቄዎችም ተነስተው እንግዲህ በሚኒስቴሩ የከፍተኛ አመራሮች በኩልም ምላሾች እየተሰጡ ነው። አሁን ከመውጣታችን በፊት የነበሩ ጥያቄዎች የሚያሳዩት የሰላም ጉዳይን በዘላቂነት ለመፍጠር ምን አይነት ስራዎች እየተከናወኑ ነው የሚሉ ሀሳቦች ተነስተዋል። ይህንንም ለመስራት ከተለያዩ ተቋማት ጋር በቅንጅት የመስራት ተግባራት እየተከናወኑ እንደሆነና የሰላም ባለቤት ማህበረሰቡ ስለሆነ ከማህበረሰቡ ጋር ተቀራርቦ መስራት ይህ ስራ ማጠናከር ደግሞ የሚሻ ስለመሆኑ ከሚኒስቴሩ በኩል የተሰጡ ማብራሪዎችን ለመመልከትና ለማዳመጥ ችለናል። እንግዲህ ኃይለ ኢየሱስ እስካሁን ያሉ መረጃዎች ይህን ይመስላሉ። ወደ አንተ አየሩን መልሰው። ሰለሞን በየነ ላደረስክን ዘገባ ከልብ ነው የማመሰግነው።